አንድ ነገር ባለማድረጉ የቆጨው ሰው ቢያንስ መልሶ ለማድረግ እድል ሊኖረው ይችላል። እና እሳቸው በፍጹም የሚጸጸቱ ሰው አይደሉ። ጭንቅላትን ግዘፍበት፣ ውቀጥበት፣ ውገርበት ዝግ ብሎ ያሰበ እንደው እንዳይነግርህ አንዳች እውነት ይላልና እዚህ ጋር ላነሳልህ የፈለግኩት በእኔ ሃይማኖትን የማይበት መንገድ እንደምታውቂው ነውና ነው እንደዛ ነው የሆነ ጊዜ ላይ ካልተለማመድ ነው ፊትለፊት ተጋፍጠን እሱን የምናስተናግድበት መንገድ ፈጥረን ያንን ነገር መቋቋም የምንችልበት፣ ወይ ደግሞ ማስተካከል የምንችልበትን ነገር ካልፈጠርን አንድ ጊዜ እንደ ጎርፍ አጥለቅልቆ ሊወስደን ይችላል። ውጤቱ ጥሩ ቢሆን ኖሮ ላትጸጸት ነበረ። ውጤቱ ስለተበላሸ ነው። ነገር በጣም አሪፍ ጥያቄ ነው። ቢያንስ እንደመርህ እኔ በጣም ማከብሮ አስተሳሰብ። ቆይ ቆይ ቆይ ቆይ ብዙ አልጣርኩኝ ነበር፣ መጣር አለብኝ ብለስታምኝ ነበረ ያኔ